ሰው ይጋጫል። የሚጋጭበት አይነት ይለያያል። ሁሉም ሰው የሚታረቅበት መንገድ ይለያያል። ግን ደግሞ አንዳንዴ ምንድን ነው ችግሩ ማን ይፈጥረዋል ሳይሆን ችግሩ እንዴት ይፈታል የሚለው ላይ ነው ማተኮር ያለብን። አሁን ለምሳሌ የእኛን ህይወት ተሞክሮ አድርጌ በነግራችሁ። ለአንቺም አልወግንም ለሱም አልወግንም። ግን በሁለታችሁ ሌላ ሰው ሲመጣ አልሰማም። አሁን ሁለታችሁን ነው እኔ መናገር የምፈልገው። በእርግጥ ትርፋ እንጀት ነህ ተብለሃል። ያው እኔ አደለ የሚያልኩ ባለቤት ነች፣ ትርፋንጀት ነህ ብላለች። ትርፋንጀት ማለት ያው ከአንጀት ትርፍ ሆኖ ይወጣና ውስጥ ላይ ሰላምህን ነው የሚነሳ ስለ ስለ አንቱ ብነግረው አንቺ ብትነግሪ ወጣቱም ሰላም ላይ ስላለው እና መርፌ ጋር ትንሽ ቅርርብ ስላለኝ ብትጠነቅቅ ደስ ይለኛል። እና ነርቭህን የሚነካ ቦታ ላይም ሎጋ እችላለሁ እንደዚህ ቀለል አርገባተኝ ደስ ይለኛል። ሁለተኛ ነገር ደግሞ ትርፋንጀት በነገር ላይ ትርፋንጀት ሳያምህም ግዴታ መውጣት አለበት። ትርፋንጀት ሳይረብሽም እኮ ይወጣል። ከጤናማ ሰው ላይ ትርፋንጀት ይወጣል። ምክንያቱም ትርፋንጀት ትርፍ ነው። ሚጣም አጥፍተሻል። ሄደሽ ከማጣቂው ሰው ጋር እንደዚህ መጋጨት ጥሩ አይደለም። እኔ ይኸውልሽ፣ ሌላ ሀሳብ አትሁኝብኝ። አንቺ ደግሞ አሁኑኑ ማለት ነው። ይኸውልሽ ጊዜ ሳታጠፊ ቡታጀራ እንዳየሽ ነው የምፈልገው። ሳታስበው ነው በቃ። ነርቭን ልታጣ ምችለው። ና ዳኒ ተጠንቀቅ። ነርቡን ሚያጣ በግራ ቂጡ ነው በቀኝ ቂጡ መርፌ ወቅተሽ ነው። እሱን ሚስጥር ከተናገርኩማ ሊጠነቀቅ ነው። ኦኬ። እንደዚህ ሸፍ ነው ባላየ ነው። ሞጋ ዳኒ ና። ሰላም ሰላም! የተወደዳችሁና የተከበራችሁ የእኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ እንግዲህ ከስንት ከስንትና ስንት ከመጥፋት በኋላ ከናኑዬጋ አንድ ላይ ተከስተናል ማለት ነው። የመጣ ነው ይታወቃል። ያው አንዳንድ ነገሮች አሉ በጣም የተበለሻሹ የማይሆኑ ነገሮች አሉና እሱን እስቲ አንዳንድ ነገር ለማለት ነው። ያው በቪዲዮ ብዙም መምጣት አልፈለግንም፣ ግን አንዳንድ አንድ ደግሞ ስማችንን እየጠሩ እንደዚህ የሚቦተረፉ ሰዎች አሉ። እነሱንም አደብ ለማስገዛትና አንዳንድ አንዳንድ ደግሞ ምክሮች ከናኑካ ለነ ቡራውና ሀይሚ እንድታደርስልኝ ነው። እንግዲህ ያው ዝም ያለች የመሰለቻችሁ ዝም አላለችም። እሷም ፋይናል ፈተና ላይ ስለሆነች በጣም ተጨናንቃ የለችም ማለት ነው። አሁን እንግዲህ ቅዳሜና ወር ስለሆነ መታ ነው መዝጊያውም ስለሆነ በጣም ተጨናንቃ ስለሆነ ነው ዝም ያለችው እና እንዳገቢ ስላልኳት ለራሷ ጊዜ እንድትሰጥ እኔ ነኝ እንትን ያልኩት ማለት ነው። ዛሬ እንግዲህ እስቲ ያለውን ነገር ለቤተሰቦችም ለነቡራና ለሀይሚም እስቲ ያለሽን የሆነ የምትያቸውም ነገር ካለ በዚህ አጋጣሚ እንድትነግሪያቸው ነው ስለጠፋሽ። እሺ። ሰላም ሰላም ሰላም! ውድና የተከበራችሁ የእኛ ቤተሰቦች ቤተሰቦች እንዴት ቆያችሁልን? ያው ከዚህ በፊትም ብያለሁ፣ ትረዱኛላችሁ ያለውበትን ፋሚሊዎቻችን ትረዳላችሁ ያለውበትን ሁኔታ ስለምታውቁ እና ያው አሁን ትንሽ የመዝጊያ ሰዓት ላይ ስለሆነ ትንሽ ነገሮች ጫና ስለበዛብኝ ነው፣ ክላስ ላይ እና አብዛኞቻችሁ ደግሞ አላችሁ። በቃ ዝም ያልኩ የመሰላችሁ ምናምን፣ ግዴታ ቪዲዮ ላይ ወጥቼ አይደለም። ያው ቤተሰብ ነን፣ በውስጥ ብዙ ነገሮችን እናወራለን፣ ብዙ ነገሮችን እናደርጋለን። ምናልባት እናንተ ቪዲዮ ላይ ስላላያችሁ እንደዛ ብላችሁ ልታስቡ ትችላላችሁ። እና ያው አሁን እንደ አዲስ አውርቶ አንስቶ ያንን ነገር እንትን ማለት ምናምን አያስፈልግም። ሁላችንም እያየ ነው ነው እናንተም እንደምታዩት፣ እኛም ደግሞ በውስጥም በብዙ ነገር እናወራለን። በቃ ደስ የማይሉ ብዙ ነገሮች አሉ። አንዴ ደግሞ የወጣ ነገር እንግዲህ ምንም መደበቅ ስለማይቻል ከነ ብሩኬ እና ከነ ሀይሚ ስጀምር ከዚህ በፊትም ብለናል አይደል፣ ከዚህ በፊትም አውርተናል በአካል ነው ያውም እንዲህ ተገናኝተን በእናንተ ፊት ብዙ ነገር አውርተናል። ከካሜራ በፊትም ከካሜራ በጀርባም በጣም ብዙ ነገሮችን አውርተናል። ብዙ ነገሮችንም አሳልፈን ተነጋግረን ተስማምተን ያሳለፍነው ነገሮች ነበሩ። ያው ህይወት ነው። የሰው ልጅ አይጋጭም ምናምን ምን ማስመሰል አሁን እኛ አንጋጭም ብለን ማስመሰል ምናምን አንችልም። ሁሉም ሰው ይጋጫል። የሚጋጭበት አይነት ይለያያል። ሁሉም ሰው የሚታረቅበት መንገድ ይለያያል። ግን ደግሞ አንዳንዴ ምንድነው ችግሩ ማን ይፈጥረዋል ሳይሆን ችግሩ እንዴት ይፈታል የሚለው ላይ ነው ማተኮር ያለብን አሁን አሁን ለምሳሌ የኛን ህይወት ተሞክሮ አድርጌ ብነግራችሁ ይሄን አክል ከባድ ነገር ብዙ አመታቶች ምናምን አሳለፈን ምናምን ብዬ የመመጻደቅ ወሬ ሳይሆን በቃ የሰው ልጅ ሁለት ዓመትም አንድ አመትም አራት አመት አምስት አመት ቀልድ መሰለሽ አዎ ግን ያው ከዚህኛም በላይ ደግሞ ያሳለፈ ብዙ ሰዎች ይኖራል አሉ ግን በእኛ እድሜስ እንደ እድሜያችን ሆኖ አሁን እናንተ ታናናሾች ናችሁ ግን አሁን በእኛ እድሜ እንኳን ብዙ ነገሮች ያጋጥማሉ። ኢቭን በቃ ብዙ እናንተ የሚያያችሁት ምናልባት ሊሆን ይችላል እናንተ ደግሞ ያላያችሁት በጣም ብዙ ነገሮች ያጋጥሙናል፣ ሁላችንም ቤተሰብን በሚያውቀው ቤተሰብም ሳያውቀው። ግን ችግሩ መፈጠሩ ላይ ሳይሆን ትኩረት የምናደርገው ከኛ ትምህርት እንድትወስዱ የምፈልገው ነገር የችግሩን አፈታት ነው። እና አፈታቱ ነው ዋናው ደግሞ የሰው ልጅ ማንነት የሚያሳየው አፈታቱ ነው፣ ችግር መፍጠሩ አይደለም። ምክንያቱም እግርና እግርም ይጋጫል እና ሶስተኛ ሰው ማስገባትን ነገሮችን ማካበድ በቃ ነገሮችን ችግሩ ላይ ከማተኮር ይልቅ መፍትሄውን አለማየት በጣም ብዙ ዋጋ ነው ያስከፍላል። እና እኔ ደግሞ እንደ ሴት ለአይምዬ መመክራት የሰዎችን የአሉባልታ ባልታ የአሁን ያለውን ኮሽታዎችን ትተሽ በቃ ራስሽን ላይ ብሰሪ፣ በቃ ራስሽን አተኩረሽ ራስሽ ላይ ብሰሪ። ብሩክም ደግሞ ነገሮችን በቃ ምንድን ነው አለ አይደለ? እዚህም እዚያ የሚባሉ አልባልታዎች፣ ኮሽታዎች ይሄ በቃ ስሜታዊነት፣ ወንድ ልጅ ላይ ደግሞ ብዙ ጊዜ ስሜታዊነት አለ። ከስሜታዊነት ወጣ ብላችሁ በቃ ነገሮችን ብታበርዱ በቃ ምንም ነገር አያስፈልግም። የሶስተኛ ወገኖቹን እንትኖች በኋላ እንመለስበታለን፣ ለሶስተኛ ወገኖች እንመለስበታለን። ግን እንደ ቤተሰብ ግን በቃ እያወራን እየተነጋገርን ያለናል። እንደ እህት እኛ ደግሞ ከኛ ይቀርባችኋል ብለን የምናስበው ሰው የለም። ከኛ ማንም ምንም ቢል ከኛ ይቀርባችኋል ብለን የምናስበው ሰው የለም። ስለዚህ እስቲ ነገሮችን ቁጭ ብላችሁ አውሩበትና ተነጋገሩ። በቃ ከስሜታዊነት ውጡና ማለት ነው። ከአንዴም ሁለቴ ተመካክረናል፣ አይተነዋል። ግን የእኛ እንትን ሀሳብ ይሄ ነው። በቃ እስቲ እዩት እና ከእኛም መጠየቅ የምትፈልጉት ነገር ካለ ጠይቁ። የሰው ልጅ ሁለት ዓመት ከቆየ አንድ ዓመት ከቆየ ጋር ብዙ የሚማረው ነገር አለ። ና እስቲ ምንድን ነው ችግሩ? እንዴት ነው የሚፈታው? እና ጸሎትም አድርጉ ሁሉንም ነገሮች ይፈታሉ፣ በቅርቡ እሱን እናምናለን። ዝም አል ሽላላችሁኝ ደግሞ በውስጥ ብዙ ነገር የማደርገው ማሳየት ስለማልፈልግ በቪዲዮ አሁን መጥቻለሁ። ግን በቪዲዮ ሳልመጣ ትምህርት ላይ ስለነበርኩ በውስጥ ብዙ ነገሮችን አድርጌያለሁ። ያን ደግሞ ማሳየት ግዴታ የለብኝም። ይሄን ነው የምለው። እና ስለ ሶስተኛ ሰው ደግሞ ትንሽ ብትነግራቸውና እኔም በቀጥል ደስ ይለኛል። ስለ ሶስተኛው ሰው ደግሞ ያው እንግዲህ ታቋቸዋል። ስለ እነሱ ነው የስም መጥራቱ። ስሙ ብንጠቅሰው ጥሩ ነው። ስሜን ጠርቶ ነው የተናገረው። እንግዲህ አንድ ዳኒ በጣም ጎርሯል እኮ እንደዚህ ኮፍሷል። በጣም እያሳቀኝ ነበር። እኔ ስቄ ነው ያለፍኩት። የምር ተናድጄ አይደለም ስቄ ነው ያለፍኩት ግን በቃ አብርደናል። እኔ እናንተ ተተዋውናል በቃ ከዚህ በኋላ አልደርስብም አትድረስብኝ ተባብለን ጨርሰን ነበር። ለምንድን ነው ስሜን እያነሳ አስሬ? እኔ የምር እንደዚህ ወንጀል ውስጥ እኔ ለመክተት የምታስብ ከሆነ እኔ ብልጥ ሰው ነኝ። እኔ እንደዚህ ቶሎ እንትን ብዬ የሩቁን ማስብ ሰው ነኝ እና አንተን የሆነ ነገር ማድረግ በጣም ቀላል ነው። እንደዚህ ግን እንደዚህ አይነት ሰውም አይደለሁም እኔ ወደፊቴን አስብ ሰው ነኝ። እቺን ከመሰለች እቺን ከመሰለች ሴት ነው የምታርቀኝ አንተን የሆነ ነገር አድርጌ እኔ ብታሰሩ ብግሎአል የሆነ ነገር ብሆን ስራዬን ባታ አስበው እቺን የመሰለች ልጅ እንግዲህ ከኔ ህይወት ልታስወጣ ነው ማለት ነው። እና ደግሞ እኔ ይሄን አይነት ደደብ ሰው አይደለሁም። ካንተ ጋር መጥቼ እምጣላው እንደዚህ ካሜራ ይዤ ካንተ ጋር ልጣላ አልችልም። እሱን እንድታቅ ነግራለች ደግሞ ባለቤት አራት ዓመት በእርግጥ ከኛ እኩል ነው፣ ፍቅራቸው ግን ክብብር የለም። አይ ዓመት መቅጠር በነገር ላይ ምንም ምንም፣ አዎ፣ ግን ክብብር ክብብር ያስፈልጋል። አሁን ባልና ሚስት ላይ አንተም እንደዛ አዋርደህ በሰው ፊት እንግዲህ፣ ሃይሚና ብሩክ ለናንተ ሰው ናቸው፣ ሌላ ሰዎች ናቸው። እ በነሱ ፊት እንደዚህ ክብሯን እያዋረር ዝቅ አድርገህ ስታወራት፣ እሷም አንተን ክብረን ዝቅ አድርጋ ነው የተናገረችው። ለምን እርስ በራሳችሁ የምትጋቡ ከሆነ ለምን ትናናቃላችሁ? ለምንስ በሰው ትናቃላችሁ? ተከባብራችሁ እኔ እናንተ ህይወት እንዲበጠበጥ አልፈልግም። አምስት ዓመት ቀልድ አይደለም። አምስት ዓመት ማለት በጣም ብዙ ነው። ብዙ ብዙ ውጣ ወረዶችን እንደምታሳልፉ በኛ አውቀዋለሁ በእርግጠኝነት። እና ከቻላችሁ በቃ እስቲ ሁለታችሁም ጥሩ ሁኑና እና ሃይሚንም ብሩክንም አስታርቁ። በቃ ውጡ። አዎ አምስት አመት ናችሁ። ምንድነው እንደዚህ እና እስኪ አምስት አመት የሆነ ሰው እና አንድ አመት የሆነ ሰው እኩል አይደለም። በርግጥ፣ እናንተ እነሱን በጥሩ ፍቅር ማስተማር ይመስል የባሰ ህይወታቸውን በጥብጣችሁ። እነዚህ ገና ስንት ነገር እናይባቸዋለን ያልን ልጆችን እንደዚህ መበጥበጡ ጥሩ አይደለም። በርግጥ ትርፋንጀት ነህ ተብለሃል። ያው እኔ አይደለሁም ያልኩህ፣ ባለቤት ነች ትርፋንጀት ነህ ብላለች። ትርፋንጀት ማለት ያው ከአንጀት ትርፍ ሆኖ ይወጣና ውስጥ ላይ ሰላምህን ነው የሚነሳ። ስለ አንቱ እኔ ስለ አንቺ ብትነግረው አንቺ ብትነግሪ ወጣቱም ጤናም ላይ ስላለው እና ዳኒ መርፌም ወጋት መወጋት አው ቤቱ በኩል እንደምሞጋ ብትነግሪኝ በጣም ደስ ይለኛል። ዳኒ ያው እኔ እስቲ እውቀቱን ስለ ትርፎ አው ከመርፌ ጋር ትንሽ ቅርርብ ስላለኝ ብትጠነቅቅ ደስ ይለኛል። እና ነርቭህን የሚነካ ቦታ ላይም ልወጋ እችላለሁ። እንደዚህ ቀለል አድርገህ ባታየኝ ደስ ይለኛል። ሁለተኛ ነገር ደግሞ ትርፋንጀት በነገር ላይ ትርፋንጀት ሳያምህም ግዴታ መውጣት አለበት። ትርፋንጀት ሳይረብሽም እኮ ይወጣል። ከጤናማ ሰው ላይ ትርፋንጀት ይወጣል። ምክንያቱም ትርፋንጀት ትርፍ ነው። ስለዚህ አንተ ትርፍ ነህ ብትወጣ ደስ ይለናል። በቃ ምንድን ነው እንደ በቃ ሰለችህን እኮ ውጣና እሱ የራስህን ህይወት ኑር። እዚህ ጋር መምህር አልሆንም ካልክ ውጣና የራስህን ህይወት ኑር። በቃ እንዴ። ምንድን ነው ሄድና ይቅርታ ጠይቀህ ተታረቅ። ሰላማዊ የሆነ ሰውን ህይወት እየበጠበጥክ ደስተኛ አትሁን። አንተ ደስተኛ ካልሆንክ በህይወትህ ብዙ ሰው አለ ህይወቱን መኖር የሚፈልግ ምንድን ነው መሀል ገብተህ ትርፍ የምትሆነው? እና ዳኒ ትርፍ አንጀት ብትወጣ ደስ ይለናል በጣም። ወደ ፊት ኦፕራሲዮን የምታደርገህ ዶክተር ናኒ ነው የምትሆን። እኔ ደግሞ በጣም ደስተኛ ነኝ መጥተህ ብታማክረኝ። እንዴት መወገድ እንደ እኔ እንትን እቀባለታለሁ አልኮል ምናምን አንቺ? አዎ፣ በቃ ምንም አጥበዋለሁ። በጥንቃቄ እንድናስወግድህ ነበር የፈለግነው፣ ግን አንተ ደግሞ አልፈለግክም። ስለዚህ ሳልንቀ ነው ማጥብለት በአልኮል። በቃ እና ነርቭህን ልነካው ስለምችል፣ ዳኒ ስርዓትህን ያዝ። በቃ እኛ ይህንን ነው ምንለ። አሁን በቀላሉ ነው የነገርነ ሲበዛ ደግሞ ሌላ ችግር ነው የሚፈጠረው። ሳታስበው ነው በቃ ነርቭን ልታጣ ምችለው፣ እና ዳኒ ተጠንቀቅ። ነርቭን የሚያጣ በግራ ቂጡ ነው፣ በቀኝ ቂጡ መርፌ ወቅተሽው ነው። እሱን ሚስጥር ከተናገርኩማ ሊጠነቀቅ ነው። ኦኬ፣ እንደዚህ ሸፍ ነው፣ አ ባላየ ነው ሞጋ ዳኒ፣ እና ብትጠነቀቅ ደስ ይለኛል። ከልጆቹ እራቅ፣ በቃ አንፈልግም። እንዴ ምንድን ነው እንደዚህ ማምረር? ሂድና ይቅርታ ጠይቅና ሰላማዊ ህይወትህን ኑር ከልጅቷ ጋር። በቃ ሌላኛ ምንም አንፈልግም። አዎ ቀልዱ ቀልድ ነው ግን፣ የምር ቀልዱ ቀልድ ነው። ሃይሚ ልደትሽ ደርሷል በ16 ምናምን አይ ቲንክ እንደዛ ነው የሚሆነው እና ሰላም አውረዱና እስቲ ልደታችሁንም ደስ በሚል እስቲ ሁኔታ እና አክብር። ትላንትናም ቪዲዮ አይቻለሁ በፍጻ ተለቆ፣ አንድ ናታን ደሞ የሚባል የሆነ ጦር የመሰለ ልጅ መጥቷል። እህ ይወለ በሚጣ ቀልድ አላውቅም ይወለ ሚጣን የሆነ ነገር አደርጋለሁ ትልና ማለት ነው ያው የፈጠነ አዲስ አበባ ነኝ። አይ የፈጠነ አዲስ አበባ ነኝ። አንድ ለሚጣ አንድ ለሚጣ አይደለም፣ በጠፈጠፈችበት ነው። አንድ ለሚጣ አይደለም። ቆይ፣ አይ እንትን ማበረታታት ሳይሆን የምሬን ነው። ቀል አይደለም ሚጣም አጥፍተሻል። ሄደሽ ከማጣቂ ሰው ጋር እንደዚህ መጋጨት ጥሩ አይደለም። እኔ ይኸውልሽ፣ ሌላ ሐሳብ አትሁኝብኝ። አንቺ ደግሞ አሁን ነው ማለት ነው ይሁንልሽ ጊዜ ሳታጠፊ ቡታጀራ እንዳይሽ ነው እንፈልገው። ይህን ቪዲዮ ታዩዋለሽ። ቀጥ ብለሽ ቀጥ ብለሽ ቡታጀራ እንዳይሽ ነው የምፈልገው። ይሁንልሽ። የብሩክ ብሩክ ነው። ሌላ ሌላ ችግር አልፈልግም። አንዴ ተማተሽ አልፈሻል። አሁኑኑ ቡታጀራ እንትመጪ የመጨረሻ ግን መልክቲ። ያው እምንኮራብሽ ቤተሰባችን ስለማለት ነው። አዎ እንኮራባታለን ግን እንደዚህ አይነት እንትን ውስጥ እንዳትገቢ በቃ ገርግሩስ አርፈሽ ቤት ቶሎ ተመልሰሽ እንዳይ ነው የምፈልገው። እና በመጨረሻ ምለው ያው አይሚና ቡራ፣ እኔ እንዴት እንደሆነ አላቅም። እንደዚህ ያስቸግራችሁኝ አታውቁም። ያው ያመረራችሁበት የራሳችሁ ምክንያት ይኖራል። በእርግጥ ብሩክ ምንም አላየውበትም። ብዙ ነገርም በይቅርታ እያለፈ በትዕግስት እያለፈ ነው ያለው ሃይሚ ተረጋግተሽ ያለውን ነገር እንድታስቢ፣ አሁን በችኮላ ወስነሽ በኋላ የምትጸጸችበትን ነገር አታደርጊ። የምር ወንድማዊነት ምክሬን ነው። ላንቺም አልወግንም፣ ለሱም አልወግንም። ግን በሁለታችሁ ሌላ ሰው ሲመጣ አልሰማም። አሁን ሁለታችሁን ነው እኔ መናገር የምፈልገው። ብሩክ በይቅርታ ብዙዎችን ነገሮች እያለፈ ነው ያለው እና አሁን ያለው ችግር በደንብ ጎልቶ እየታየኝ ያለው አንቺ ላይ ነው። ስለዚህ ይቅርታ ተቀበይና ልደታችሁን ፏ ባለ በደመቀ ሁኔታ አክብራችሁ ምናምን፣ እኛም ተደስተን፣ እኛም ከዚህ ጭንቀት ወጥተን፣ አረ ያው እስቲ ደስ የሚል ብዙ ድባቡን እስቲ ቀይሩት። እኔ አዎ ድባቡን በቃ ድባቡን ቀይሩት። እና አንዳንድ ሰዎችንም አሳፍሯቸው። ብዙ ምቀኛ እያየን ነው። እስቲ ምቀኞቹን ይቃጠሉ ውሃቸውን ጠጣ ያርጉ። ምንድን ነው ለነሱ መንገድ እየከፈታችሁ እኮ እነሱ የነሱን ደስታ እየፈጠራችሁ ነው። በህይወታቸው ደስተኛ እንዲሆኑ እያደረጋችሁ ነው። ስለዚህ ምቀኛን አቃጥሉ፣ እናንተም ወደ ሰላማዊ ህይወታችሁ ተመለሱ። እኛም ሰላም ነው። እና አንዳንድ ሰዎች ደግሞ በቃ ምንድነው በቃ የሚያስባንን ቅናት ምናምን የምታሳዩ ሰዎች በቃ በጣም የሚያስነቃና በቃ እስቲ ህይወታችሁን ዞሩ ብላችሁና። ወይኔ ለምንድን ነው ምቀናው? ብላችሁ በቃ እንትናችሁን እዩ። ምንኛ ነው ምቀናው? ምን ሆኜ ነው ምቀናው? ምን አንሶኝ ነው? ሁለት እግር አለኝ፣ ሁለት እጅ አለኝ ብላችሁ እራሳችሁን እንትን በሉ፣ አመስግኑ። አዎ የመርፌውን ነገር እንዳረሱት የምሬን ነው። እንደዚህ የቅናትም አለ የቅናትም አለ እና በተለይ ደግሞ አሁን ከክላስም ጨርሼ ልመጣ ስለሆነ በጣም የሙሉ ሰዓት ስራ የሚሆነው ይሄ ነው። ወጋ ወጋ ነው የማደርጋችሁ ትርፋንጀቶችን አንዱ ጋር የምናስወግዳለን እና ምቀኞችና ግን ቅናተኞች እያዩ እንዲቃጠሉ እንወጋቸዋለን። በኪኒኑ ነው በእንትን እሱ እኔ ጋለ ሰሪፓሬሽኑ እኔ ጋለ ምንም እንዳትሰጉ፣ እኛ አለን። እና ዝም አልሽላላችሁኝ፣ መልሴ ይሄ ነው። ምንም ዝም አላልኩም። ግዴታ ማሳየት የለብኝም በውስጥ ያደረኩትን ነገር እና ይሄ ነው ይሄ ነው እንግዲህ፣ ሌላ ምንም ልንላቸው አንችልም። ብዙ ሰዎች ያው ቤተሰብ ስለሆንን ምናልባት ዝም አላችሁ፣ ምናምን ትላላችሁ፣ የነሱን መለያየት ትፈልጉታላችሁ። የአለም ሰው አለ፣ ብዙ ሰው አለ። በጣም አስቆኛል። እሱ ደግሞ በጣም ነው ያሳቀኝ። በጣም ከኔ በላይ ከኔ በላይ እውነት እንደዚህ የነሱን ግንኙነት የሚፈልግ አለ ብዬ አላምንም። ምንም ቢያደርጉ በነገር ከአንተም ይቀርብ ማንም ሰው የለም። አይ እንደዛ ሳይሆን ከኔ በላይ ሁለቱ የሁለቱን ግንኙነት የሚፈልግ የለም። ሃይሚንም ጠይቁ፣ ብሩክንም ብትጠይቁ እኔ በጣም ነው ምታገለው። ስለዚህ እኛ የእነሱን ህይወት አንድ ላይ እንዲሆኑ ሳንፈልግ ሳይሆን ዝም የምንለው አንደኛ ኦዲየንሶች እናንተንም እያከበርን ነው። በቪዲዮ አትምጡ፣ በውስጥ ጨርሱ የምትሉ ሰዎች ስላላችሁ እኛ ይሄን አልን። እኛ በቪዲዮ መተን ካጨናነቅናችሁ ለምን በቃ እየደወልንም ቢሆን በምንም በምንም በቴክስትም ሳናገኛቸው እንኳን ቴክስት እያረግን ቮይስ እየላክን ለመምከር እየሞከርን ነው። በግድ እንደዚህ ና፣ በግድ እንዲህ አድርግ ማለት አይባልም። ሰው ፕራይቬሲ የሚባል ነገር አለ። በግሉ ማሰብና መወሰን ይችላል ነገር አለ። እንደዚህ መምከር እንጂ ማስገደድ አንችልም አንችልም። ስለዚህ አሁንም ቢሆን ምክር ነው፣ ጸሎት ነው፣ ሌላ ማንም ሰው ቀርቦ ማለት ነው ከቤተሰብ ውጭ ቀርቦ እንደዚህ ሊል የሚችል ሰው የለም። ስለዚህ የምናረገውን ነገር ደግሞ በሙሉ እያንዳንዱን ነገር ቪዲዮ ላይ ማምጣት የለብንም። ስለዚህ የምናረገውን እኛ እናውቃለን። እናንተም ደግሞ የምትነግሩንን ሀሳብ እየተቀበልን ነው እየተቀበልን እናንተንም ላለማስከፋት እየሞከርን ነው። ያው አንዳንድ ደግሞ ምንም ብታረጉ በቃ ሰው ማለት የምር አዝለሹው ብትሄጂ እንኳን የሆነ ነገር ብታሻግሪ እንኳን ለምን እግሬ ተንጠለጠለ ብሎ እንትን የሚሰጥበት ነው፣ የሆነ ነገር ማለቱ አይቀርም። ስለዚህ ጥሩም ሰራችሁ መጥፎም ሰራችሁ ስማችሁ መነሳቱ ሰለማይቀር ያው አንደኛ እኛ እናንተን ለማክበር ነው እንደዚህ ብዙም እንትን ማንለው። ሁለተኛ ደግሞ በቃ የውስጥ የራሳቸውን የግል ነገራቸውን የግል ሕይወታቸውን ይህን ያህልም እንዲ ተጭነን እንትል ማለት አልፈለግንም ምክር ነው እንጂ ምንለግሰው አስገድደን ተጭነን አስገድደን በኋላ እንዲወስኑ ማድረግ አንችልም ብናስገድድ እንኳን ህይወቱ የነሱ ነው ብናስገድድ እንኳን ማለት ነው ወደፊት ጥሩ አይደለም አስገድደን ወይኛ ሸማ ሲዘናቸው የሆነ ነገር ውስጥ ቢገቡ ጥሩ አይደለም ለምን አዎ እናንተ የራሳቸው የሰው ልጅ ነው አዎ የሰው ልጅ ትመክረዋለህ እና ወደ ጥሩ ሀሳብ እንዴት ታደርገዋለህ እንጂ አስገድደው ውሳኔ እንዲወስን አታደርገው። ምክንያቱም ህይወቱ የራሱ ነው፣ መውሰን የሚችለው የራሱ ነው። ስለዚህ እኛ ደግሞ ቢሆን ጥሩ የሚሆነውን እየመከርናቸው ነው፣ እነሱም የሚሰሙ ልጆች ናቸው። ስለዚህ እናንተ አሁን ሀሳብ ስትሰጡ ምንድን ነው ማድረግ ያለባችሁ? ጥሩ ጥሩ ነገሮችን ሪዛልት እንዲፈጠር እንጂ ይባስ ነገሮች እንዲባባሱ አይደለም። እኛም አሁን ነገሮች እንዲባባሱ አይደለም የምንገባበት። እናንተ ማስተያየት ስትሰጡ ስት መጠንቀቅ ያለባችሁ ነገሮችን ማባባስ ሳይሆን ምን አይነት ውሳኔ እንዲወስኑ እናድርጋቸው፣ ምን አይነት ጥሩ ውሳኔ እንዲወስኑ እናድርጋቸው የሚለው ብታተኩሩ እኔ እንደ ሀሳብ ደስ ይለኛል። አንዳንዱ ይመጣና የሆነ ነገር ይላል። የግል ህይወትን መሳደብ ስለ ግል ማንነት መናገር እዚህች ጋ እንደዚህ አይነት ነገር ጥሩ አይደለም። በቃ የቀረ ይቀራል ምንም ይሄ እንትን አሁን ለምሳሌ የተናገርከው የጻፍከው መጥፎ ነገር በኋላ ላይ ሰላም ከተፈጠረ በኋላ ራስ ነው የምታፍርበት፣ ይታፈርበት ስለዚህ የሚያሳፍር ስራ አትስፉ ለማለት ነው። አንዳንድ ሰዎች ነው ሁላችሁንም አይደለም። በጣም በጣም የምትወደዱ በጣም በቃ በጣም ሰው አክባሪ የሆናቸው ሰዎች አሉ። በጣም ብዙ ነው ደግሞ ከመጥፎ ይልቅ አስራ አምስት ፐርሰንት እንኳን የማይሞላ ነው ይሄ። በዛ ላይ በራሳቸው ማይተማመኑ ማለት ነው። ጥሮቹ ስለሚበዙ እኛ ለጥሮቹ ነው የሰው ህይወት ላይ አስር የሚሆኑ ጥሮች ያ በፐርሰን ስናየው በጣም ጥቂት ናችሁ። እንደዚህ በራሳችሁ የማትተማመኑ የሰው ህይወት ላይ ገብታችሁ ለመረበሽ የምትሞክሩ ናችሁ። ለአነጋገር ይቅርታ። በቃ እንደዚህ ባታረጉ ጥሩ ነው፣ መልካም እንደዚህ ባታረጉ መልካም ነው። በቃ እንደዚህ አታርጉ። በኋላ የሚያሳፍራችሁን በኋላ የምትጸጸቱበትን ነገር አትስሩ። ሰላም መፈጠሩ ደግሞ የማይቀር አይቀርም። ይህ ነው ታረቃሉ፣ አንድ ላይ ሆናሉ። በኋላ እንዳታፍሩ ደሰታለን። ከዛ በኋላ ኮመንት ላይ ማየው ምንድን ነው እኔ መጥፎ ነገር አልተናገርኩም ብላችሁ ትጽፋላችሁ። ግን እኛ እናውቀዋለን። ለምን ከዚህ በፊት የወጡ ኮመንቶች አንድ ላይ እንደዚህ ስለሚዘረዝረው ማለት ነው፣ መታየቱ አይቀርም። እኔ ደግሞ ምላቸው ነገር አለ። የኔ ደግሞ የኔ ደግሞ አሉ አለ የኔ ደግሞ ሰዎች ምን ትላላችሁ መሰላችሁ? ተርፋንጀቱ ይወገድ አይወገድ ተርፋንጀቷ ትወገድ ይወገድ ብዬ ራሱ ክብር አልሰጠ ይወገዳል እና እንዳስወግደው ብቻ ነገሩን እና ወዳችኋለሁ። ሌላ ምንም በቃ ጨርሰናል። በቃ ኒት የፍቅርን ትርጉም ገልጽሽ፣ አስተማርሺ ከአንቺ ደስታ የኔ እያስቀድምሽልን